ኢየሱስ ክርስቶስ በኢትዮጵያ ድርሰት ጂም ራንኪን ትርጉም ይኩኖ አምላክ ታምሮ። ምዕራፍ አምስት ጉዞ በናይል መስመር። ዮሴፍ እና ማርያም አሁን ስደተኞች ናቸው። ምንም እንኳን ኢየሱስ በግብፅ ስላለፈው ዘመን በመጽሐፍ ቅዱስ ላይ ባይጠቅስም የዓለም መድኃኒትን አስተዳደግ የሚያውቁ በርካታ አፈ ታሪኮችና የጽሑፍ ማስረጃዎች አሉ። ሆኖም አሁን አሁን በርካታ ተአማኒ የሆኑና ኢየሱስ በግብፅ የነበረውን ቆይታ የሚያመለክቱ ሰነዶች ይፋ እየሆኑ ነው። እኛም በድራታችን በደረስንበት ውጤት መሠረት ታሪካዊውን ጉዞ ተከትለን ከመዳረሻውን ዘልቃለን። ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸው ነበር ሲል የዮሐንስ ወንጌል 21:25 ያረጋግጣል። ዮሐንስ እንዲህ በማለት የሚነግረን በመጽሐፍ ቅዱስ ውስጥ ያልተካተቱ በርካታ የኢየሱስ ክርስቶስ ገድሎች መኖራቸውን ነው። የሚገርመው ምጸት በዚህ መጽሐፍ ስለሰፈሩት ጉዳዮች ዮሐንስ ቀደም ብሎ መናገሩ ነው። መጽሐፍ ቅዱስ ክርስቲያን እንድንሆንና በክርስቶስ መንገድ እንድንጓዝ ያደርገናል። በመጽሐፍ ቅዱስ ውስጥ ያልተካተቱ መጻሕፍት ምናልባት እንዲካተቱ እግዚአብሔር አልፈቀደ ይሆናል። ይህን ብለን ኢየሱስ ለአገልግሎት መሰናዳት የሚጀምረው በዚህ ስደት ጉዞ ወቅት መሆኑን ልብ ልንል ይገባል። ዮሴፍና ማርያም ወደ ግብፅ የወረዱት ለራሳቸው ብሎ ሳይሆን ኢየሱስን መለኮታዊነቱን እንዲላበስ እግዚአብሔር ስላዘዘብ ኢየሱስ ተወልዶ ካለፈ ከ2000 ዓመታት በኋላ ገና አሁን በእርሱና በአባቱ እግዚአብሔር መካከል ስላለው ግንኙነት ከምንገምተው በላይ ሆነና ገና ዛሬ ማወቃችን በእርግጥም ያስገርማል። እንዲህ ካሉት ጊዜያት ቅንጫቢ በማቴዎስ ወንጌል 26:39 ላይ የሰፈረውን መጥቀስ ይቻላል። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና፣ ሲጸልይ አባቴ ብቻ ደስ ይህች ጽዋ ከኔ ትለፍ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ከዚያም ኢየሱስ በመስቀል ላይ ሆኖ ስለነበረው ቅስፈት በማቴዎስ 27፣ በዮሐንስ 17ና 19፣ በማርቆስ 15 እንዲሁም በሉቃስ 23 እና 34 ተገልጾ እናገኛለን። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በታላቅ ድምጽ ጮሆ አባቱን ነፍሴን በእጅህ አደራ እሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። በወንጌል መጽሐፍ ላይ በሙሉ የእግዚአብሔር መለኮታዊ መንፈስ በኢየሱስ ላይ መስፈሩን እንመለከታለን። በኢየሱስና በእግዚአብሔር መካከል ያሉት የንግግር ልውውጦች ባጭር ጊዜ ግንኙነት የተከሰቱ ሳይሆን በረጅም ጊዜ ግንኙነት የዳበሩ መሆናቸውን ልንገነዘብ ይገባል። የጉዞ መጀመሪያ ለተቀደሰው ቤተሰብ ግብጽ የተለየች ዓለም ነው የሆነችባቸው። በልባቸው አንድ አምላክ ብቻ የሚያመልኩት የኢየሱስ ቤተሰቦች ጣዖታት በሚመለኩባት ሀገር ይህ እምነታቸው መፈተኑ አልቀረ። ነገስታቶቹን ጨምሮ የግብጽ ሕዝብ በአል አስታሮት አመን መትና ኮንሱ ለተሰኙት ጣዖታት ሰግዱ ነበር። ሆኖም እግዚአብሔር በአካል ከነርሱ ጋር ሆኖ መንገዳቸውን ቀና ከማድረጉ ባሻገር ግብጾች የነሱን ባህል ማክበራቸው ትልቅ እፎይታ ነው የሆነላቸው! ምንም እንኳን ቅዱሱ ቤተሰብ ያለፈባቸው በርካታ ቦታዎች ሊኖሩ ቢችሉም ትልቅ ትኩረት የምንሰጠው ልዩ ትርጓሜ ባላቸው ላይ ነው። ዛሬ ግብጽ በታላላቅ ፒራሚዶቿ የተነሳ በርካታ ቱሪስቶችን ትስባለች። ከቅርብ ጊዜ ወዲህ ደግሞ የኢየሱስን የጉዞ መስመር ለይቶ ለማወቅ የሚረዱ ጥረቶች ብቅ ብቅ ማለት ጀምረዋል። ይህም እውነት በግብፅ ላይ የሚከናወኑ ጥናቶችን አቅጣጫ ማስቀየሩ አልቀረ ማርያም፣ ዮሴፍና ኢየሱስ አልፎባቸዋል ተብለው በሚታመንባቸው ቦታዎች ሁሉ ቤተ ክርስቲያን አልያም አንዳች ማስታወሻ ማግኘት የተለመደ ነው። ከሁሉም ፍንጮች ይልቅ ይበልጥ ታማኝ የሆነው ኢየሱስ፣ ዮሴፍና ማርያም እንዲሁም ቀደም ሲል ያልታወቀ አካል በኋላ እናየዋለን ወደ ግብፅ የገቡት በሰሜን ምስራቅ አቅጣጫ በዛሬው ራፋ በኩል መሆኑን የሚያመላክተው ነው ራፋ ቅዱሱ ቤተሰብ አቋርጧት ሲያልፍ አረፍ ባለባት ጥንታዊ የዋርካ ዛፏ ትታወቃለች ይህ ቤተሰብ ወደ ግብጽ ሲሸሽ በመንገዱ ካቋረጣቸው ከተሞች በመጀመሪያዎቹ ብዙም ቆይታ እንዳልነበረው ይህም የሆነው የሄሮድስ ጭፍራዎች እንዳይደርሱባቸው በመፍጠል ላይ የነበሩ በመሆናቸው እንደሆነ ሊታወቅ ይገባል ራፋሃን ካለፉ በኋላ ለአጭር ጊዜ በኤላሪሽ ከተማ ቆይተዋል። በዚች የሜዲትራኒያን ባህር ዳርቻ ከተማ ያደረጉት ቆይታ በጥንታዊ መጽሐፍት ስም እምብዛም ተጠቅሶ ባይገኝም ወደፊት ለመዝለቅ የግድ በዚች ከተማ ማለፍ እንዳለባቸው እንገነዘባለን። አቋርጠው ያለፏቸው በርካታ ቦታዎች ቢኖሩም በሲና ክልል ውስጥ የመጨረሻው ማረፊያቸው ቴል ኤልፋርማ ነበር። ይህች ከተማ በጥንት ዘመን የደራች የወደብ ከተማ እንዳልነበረች ዛሬ በጥንታውያን የሮማ ቤተክርስቲያን ፍርስራሾች የተሞላች ሆናለች። አሁንም ቢሆን ከሄሮድስ ስጋት ነጻ ባለመሆናቸው በዚህ ያደረጉት ቆይታ አጭር ሳይሆን አይቀር። ጉዞአቸውም በአባይ ወንዝ ዳርቻ ወደ ተቆረቆረች ቄል አልባስታ ከተማ ያመራል። ቀጣዩ ማረፊያቸው አልማህማ ነው። ከጥንት ታሪክ እንደምንረዳው በአልማህማ ማርያም ኢየሱስን አጥባዋለች። በ12ኛው ክፍለ ዘመን በድጋሚ ታድሶ በተሰራ ቤተክርስቲያን ውስጥ ይህ እውነት የተከሰተባት ቦታ ትገኛለች። ቢሆንም አልማህማ ለኢየሱስና ለቤተሰቡ በእጅጉ የተለየ አስደሳች ስፍራ ነበረች። ቦታው ምንም የማያስተማምን በመሆኑና ማርያምና ዮሴፍ ለሕፃኑ ደህንነት በመስጋታቸው በስተ ሰሜን ወደምትገኘውና ሰላማዊ ወደ ሆነች ቢልቢስ አቀነ የነገስታቱ ንጉስ የእግር ዳና ከቢልቢስ በመነሳትም በጀልባ ተሳፍረው ወደ ሴቬንቶስ ሄደዋል። በሳይስ ማን ሸለቆ በምትገኘው ቡርሉስ ከተማ ሄደው የነበረ ቢሆንም በዚያ መልካም አቀባበል አላገኘም። በዚህ መንደር የሚገኙ ሰዎች ስደተኞቹን ለመቀበል ፍቃደኛ ያልሆኑት የሄሮድስን በቀል ፈርተው ነው። ስለዚህ ኢየሱስና ቤተሰቦቹ ጉዞአቸውን ይቀጥላሉ። በዚህ ወቅት አልማትላ ከዚያም ወደ ታካ ይሄዳሉ። በምዕራባዊ አባይ ዳርቻ በምትገኘው ሳካ አስገራሚውና ታምራዊ ክስተት ተፈጥሯል። በሳካ ሳሉ ነበር ኢየሱስን የታቀፈችው ማርያም ደክሟት በቋጥኝ ላይ ያስቀመጠችው ምናልባት የኢየሱስ በቋጥኝ ላይ መቀመጥ ምን ትርጉም አለው ብለ ተጠይቅ ይሆናል። ዋናው ጉዳይ እሱ ነው። የኢየሱስ የእግር አሻራ አሁንም ድረስ በቋጥኙ ላይ እንደታተመ አለ። ይህ ዓለት በልዩ ጥንቃቄና እንክብካቤ የሚጠበቅ ሲሆን እንዳይሰረቅ በመስጋት ለክፍለ ዘመናት ተደብቆ ኖሯል። የኢየሱስ የእግር አሻራ ከተደበቀበት ወጥቶ ለጎብኚዎች ክፍት የሆነው በ 199 ዎቹ ውስጥ ነው። በእርግጥም በቤተ ክርስቲያኗ ቅጥር ውስጥ የህፃን ልጅ ግራ አሻራ የታተምበት አለት ይገኛል። ነገር ግን የኢየሱስ ይሁን አይሁን በጥያቄ ውስጥ ያለ ነው። የቅዱሱን ቤተሰብ የጉዞ መስመር መከተል እንዲቀላል ነገር አይደለም። በተለይ ወደ ደቡብ እየወረዱ በሄዱ ቁጥር ኢየሱስ ገና በለጋ ዕድሜው ሳይቀር የነበረውን መለኮታዊነት ይበልጥ ያሳያል። በበረሃ የፈለቀው ምንጭ። ዮሴፍ ማርያምና ኢየሱስ አባይን በማቋረጥ ሴቲስ ወደተባለች የምዕራብ በረሃ ወረዳ ሄዱ። ዛሬ ይህ ቦታ ዋዲ አልናትረን ተብሎ ይታወቃል። በዚህ የበረሃ ጉዟቸው ስላጋጠማቸው ክስተት በግብጽ የክርስትና መጻሕፍት እና ገድሎች ላይ ተከትቦ ይገኛል። ይህ ቦታ የሌቦች መሸሸጊያ ነበር። ይህንንም የተረዱት ማርያምና ዮሴፍ ጉዟቸውን በማታ ለማድረግ ወሰኑ። ሆኖም በጉዟቸው ወቅት ከሚያልፉበት አቅራቢያ ከተኙ ሁለት ወንበዴዎች ጋር ተገጣጠሙ። ወንበዴዎቹንም ላለማንቃት እጅግ ተጠንቅቀው ቢጓዙም ታይታስና ዱማንከስ የተባሉት ወንበዴዎች መንቃታቸው አልቀረ። ዱማንከስ የተባለው ሌባ ልክ እንደ ከዚህ በፊቱ ሲደረግ እንደነበረው የተቀደሰውን ቤተሰብ ለመዝረፍ ብድግ አለ። ሆኖም ከዮሴፍ እና ማርያም ጋር ማን እንዳለ የተገነዘበው ታይተስ ጓደኛው ያሰበውን እንዳያደርግ የፈለገውን ነገር እንደሚሰጠው በመግለጽ ለመነው። በታይተስ መልካምነት የተገረመችው ማርያም ጌታ እግዚአብሔር ይህንን ሰው በቀኙ ያቆመዋል፣ ኃጢአቱንም ይቅር ይለዋል አለች። ትንሹ ኢየሱስም ለእናቱ ከሰላሳ ዓመት በኋላ አይሁድ በኢየሩሳሌም እኔን ይሰቅሉኛል እነዚህንም ወንበዴዎች ከጎኔ ይሰቅሏቸዋል፣ ታይተስን በቀኜ ዱማንከስን በግራዬ። ከዚያን ጊዜ በኋላም ታይተስ ከእኔ ጋር በገነት ይኖራል ሲል ተናገረ። የእነዚህን ሁለቱ ወንበዴዎች ዕጣ ፈንታ አስመልክቶ የተናገረው ትንቢት በዚህ እንግዳና ውብ አገር በሚያደርጉት ጉዞ ከተናገራቸው ትንቢቶች አንዱ ነው። በዋዲ አልናትረን ለአጭር ጊዜ ከቆዩ በኋላ የዛሬዋ ካይሮ ወደምትገኝበት ስፍራ መጡ። አባይ ወንዝ በስተምስራቅ ዳርቻ ወደምትገኘው ሂሊዮፖሊስ ከተማ አቀኑ። ሂሊዮፖሊስ የሚል ስያሜ የፈርአውያን ከተማ የግሪክ ትርጓሜ ነው። ከካይሮ ወጣ ብሎ የሚገኝ ሲሆን ኤንሻስ ይባላል። ትርጓሜውም የፀሐይ አይን ማለት ነው። ከዚያም ለየት ያለ ክስተት ወደ ተስተናገደባት ማታሬ ተጓዙ። ቅዱስ ቤተሰቡ በትልቁ አርካ ስር ተጠልሎ ሳለ ከማርያም እግር ስር ንጹሕ ምንጭ መፍለቅ ጀመረች። ዛሬም ቢሆን በማታሪያ የማርያም ዛፍ የሚባል ጥንታዊ ዛፍ ይገኛል። የሐውልቶች መውደድ። የኢየሱስና የቤተሰቡ ጉዞ ዘይቶን አልዝዌላ በማቋረጥ ወደ ባቢሎን አሊያም ዛሬ አሮጌዋ ካይሮ ተብሎ ወደሚጠራው አካባቢ የዘለቀ ነበር። በአካባቢው ከሚነገሩ አፈ ታሪኮች መረዳት እንደሚቻለው ኢየሱስ ወደ ከተማዋ መግባቱን ተከትሎ የጣዖት ሐውልቶች ወድቀው ወድመዋል። ይህም በብሉይ ኪዳን በኢሳይያስ ትንቢት ምዕራፍ 19 ቁጥር 1 ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል፣ የግብፅም ልብ በውስጧ ይገልጣል ተብሎ ተጽፏል። በዚህ የተነሳ ነዋሪዎቹ በጣም የተቆጡ ከመሆኑም በላይ አገረ ገዢው ኢየሱስን ለመግደል ፈለገ። በጽሑፎች መሠረትም ኢየሱስ፣ ዮሴፍና ማርያም በዋሻ ውስጥ ተደበቁ። እንደተደበቁበት የሚታመነው ዋሻ ዛሬም ድረስ ከቅዱስ ቤተሰብ ቆይታ ጋር በተያያዘ ልዩ ገጽታ አለው። በዚህ ዋሻ አናት ላይ ዛሬ አቡሴርጋ የተባለ ቤተክርስቲያን ታንጾበታል። ይህንን የግድያ ሙከራ ካመለጡ በኋላ ወደ ማዲ ሸሽተዋል። ከዚያም በጀልባ ደ ሜሞፊስ ሄዱ። ከጀልባዋ ከወረዱ በኋላም በአሸኔን አልናስራ ከተማ ገቡ። በዚህ ከተማ ጥንት ለማርያምና ለዮሴፍ እንዲሁም ለኢየሱስ የውሃ ምንጭ ነበረ ተብሎ የሚታመን ጥልቅ ጉድጓድና ገዳም ዛሬም አለ። ከአራት ቀናት በኋላ አቤ ኤሶስ ወይም የኢየሱስ ቤት ወደ ተባለ ቦታ አመሩ። ከዚያም በአባይ ወንዝ ምስራቃዊ ዳርቻ በሚገኘው ገበል አልታይር ወይም የወፎች ተራራ በተባለ ቦታ ዋሻ ውስጥ አረፋሉ። ከዚህ ዋሻ በላይ ዛሬ ሌላ ቤተ ክርስቲያን ይገኛል። በዚህ ስፍራ ሳሉ ግዙፍ ቋጥኝ ከተራራው ላይ ተንከባሉ ቤተሰቡን ሊፈጅ ሲል ኢየሱስ በአንድ እጁ እንዳቆሞ አንዳንድ የታሪክ መዛግብት ያሳያሉ። በቋጥኙ ላይም የኢየሱስ አሻራ እንደታተመ አፈታሪክ ይነግረናል። የመዳብ ጣዖታት መውደግ። ከገበል አልታየር ወደ ደቡብ ጉዟቸውን ቀጥለው ከአንድ ግራር ዛፍ አቅራቢያ ያደረሱ የግራር ዛፉም በራሱ ጊዜ ታጥፎ በቅጠሎቹ መሬቱን እንደጠረገ ይነገራል። በዚህም የተነሳ የአካባቢው ነዋሪዎች ዛፉን አምላኪ ብለው ሲጠሩት እንደኖሩ የአካባቢ ነዋሪዎች ይናገራሉ። አሁንም ወደ ደቡብ አምርተው ጉር አልሳሃባ ደረሱ። ከዚህም ወዲያ ወደ ደቡብ ለመሻገር በአባይ ወንዝ አቋርጠዋል። በመጨረሻም እጅግ ጥሩና መጠለያ የሰጣቸውን ሰው ባገኙበት ሄርም ፖሊስ ደረሱ። ሆኖም ይህ ሰው ቅዱሳኑን በማስጠለሉ በራሱ ላይ ማዕት መጥቶበታል። ለዚህ ሁሉ ችግር መንስኤው ኢየሱስ ከቤተሰቦቹ ጋር ወደ ከተማው ሲዘል ግዙፎቹ የመዳብ ጣዖታት መውደቃቸው ሕዝቡ በነዚያ የጣዖታት ሐውልቶች ውስጥ እርኩሳን መናፍስት እንደሚገኙና ወድቀው ሲሰበሩ ወደ ሕዝቡ እንደሚዋሃዱ ያምኑ ነበር። በዚህም የተነሳ ቄሶቹ በጣም በመቆጣታቸው ቅዱሱ ቤተሰብ ሄርሞፖሊስ ከተማን በፍጥነት ለቀው እንዲወጡ አድርገዋቸዋል። የሰገደው የዘንባባ ዛፍና ሰማዕቱ ከዚያም ቤተሰቡ ወደ አልአሽሙኒየን ከተማ ሄዱ። በዚህ ከተማ ዋዳሙን የተባለ ወጣት የኢየሱስን የእግዚአብሔር ልጅነትና መለኮታዊነት በማወቁ ይህንንም በየመንደሩ በሙሉ አወጀ። ሆኖም ዋዳሙን ለኢየሱስ ባሳየው እምነት እንዲገደል ተፈረደበት። ምንም እንኳን በሐዲስ ኪዳን ብዙ ሰማዕታት ብናገኝም ይህ ወጣት ግን የኢየሱስን መሲህነት በመመስከሩ የተነሳ የተገደለ የመጀመሪያው ሰማዓት ሳይሆን አይቀርም። ኢየሱስና ቤተሰቡም ከተጨማሪ አደጋ በመሸሽ ወደ ደቡብ ዳይሩት ኡምናክላ ወይም የዘንባባ ምድር ደረሱ። ቀደም ብሎ በገባል አልታይር ግራር ዛፍ እንደሰገደለት ሁሉ በዚች ከተማ አቋርጦ ኢየሱስ ሲያልፍ ለመሲሁ በርካታ የዘንባባ ዛፎች ጎንበስ ብሎ መስገዳቸውን አፈታሪች ያስረዳል። ቅዱስ ቤተሰብ ወደ ምስራቅ የአባይ ዳርቻ በሚያደርገው ጉዞ ቀጣይ ማረፊያው አቡ ሃኖስ ነው። ከበረሃው ንዳድ የተነሳ ካደረባቸው ድካብና ጥማት አረፍ ለማለት በዝች መንደር ያረፉ ሲሆን ጥማታቸውን ያረኩበት የውሃ ጉድጓድ ሰሃባ ተብሎ ይጠራል። ትርጓሚውም ደመና ማለት ነው። እንዲህም ሊባል የቻለው ማርያም፣ ለተጠማው ልጇ ውሃ ፍለጋ ልክ እንደ ደመና ወዲያውዲ በማለት ነው። በዚህ ስፍራ ከሌሎች ከተሞች የተሻለ አቀባበል ነው አገኙት። ከመልካም አቀባበሉ የተነሳም ማርያምና ዮሴፍ በተራራው ላይ እረፍት በማድረግ ለተወሰኑ ቀናት ለመሰንበት ወሰኑ። ያ ስፍራ ዛሬም ኮም ማርያ ተብሎ ይጠራል። በቅርቡ ያለው የቅዱስ ድንግል ማርያም ቤተክርስቲያን በወቅቱ የነበረውን ሁኔታ በማስታወስ ይዘክራል። ጠላትነትና መልካም አቀባበል። አሁንም ያባይን ዝን በመሻገር ወደ ደቡብ ጉዟቸውን ቀጥለዋል። ተጉዞም በዳይታውት አልሻሪፍ ወይ ፊልስ ከተባለች ከተማ ደረሱ። ሕፃኑ መሲ መሆኑን የሰሙ ካህናት ቁጣቸው ነዶ ቅዱስ ቤተሰቡን ከመንደሪቱ አባረሩ። ከዚህ መንደር አልፈው አልኩሲያ በተባለ መንደርም ተመሳሳይ ሁኔታ ነበር የገጠማቸው በጣዖት አብልኳቸው ላይ በኢየሱስ የተነሳ አደጋ እንዳዣበበ የጠረጠሩት በጥንት ዘመን ትንሹን ኢየሱስን ከህይወታቸው እንዳባረሩት ሁሉ አለመታደል ሆኖ ዛሬም ኢየሱስ ወደ ህይወታቸው እንዲገባ የማይፈቅዱ በርካቶች ናቸው። በመጨረሻ ኢየሱስና ቤተሰቦቹ መልካም አቀባበል ከተደረገላቸው ሜር ደረሱ። በዚህ ለአጭር ጊዜ ከቆዩ በኋላ ወደ አልሙሐረቅ ወይም ጥንት የቁስቋም ተራራ ተብሎ ወደሚጠራው አካባቢ ሄዱ። በግብጽ ውስጥ ለረጅም ጊዜ የቆዩት እዚህ ነው። የታሪክ መዛግብት እንደሚያስረዱት በቁስቋም ተራራ ለስድስት ወራት ከ10 ቀናት ቆይተዋል። ሆኖም ሙሐረቅ የመጨረሻው መዳረሻቸው አለመሆኑን መገንዘብ ያስፈልጋል። ሙሐረቅ ማለት የተቃጠለ የሚል ትርጓሜ ይሰጣል። ይህም የመጣው የአካባቢው ገበሬዎች ሰብል ለመዝራት ሲሉ ሳሩ ስለሚያቃጥሉ ነው። እንዲሁ ማርያም በዚህ ቦታ ለመቆየት ፈልጋ እንደነበር ይነገራል። በግብጽ የመጀመሪያ ቤተክርስቲያን እንደሆነ የሚታመነው ገዳምም የሚገኘው በዚች ከተማ የኢየሱስ ቤተሰቦች አርፈውበታል ተብሎ ከሚታመነው ዋሻ አናት ላይ በማርያም ተወዳጅ የነበረውና ረዘም ላለ ጊዜ ቤተሰቡ በቆየበት ስፍራ የተመሰረተውን ቤተ ክርስቲያን የግብፅ ኮፕቲክ ክርስቲያኖች፣ ሌሎች አዳዲስ ቤተ ክርስቲያኖች ሲከፈቱ እንደሚያደርጉት መቅደስ አልደፈሩ። ለዚህም ምክንያታቸው ራሱ ኢየሱስ በአካል ተገኝቶ ቀድሶታል ብለው ማመናቸው ነው። ከአልሁራቅ ወደ ደቡብ ተጉዘው ወደ አይር አልመይሙን አልፈዋል። የዚች መንደር ነዋሪዎች ኢየሱስ በዚያ ሲያልፍ ባርኳቸው እንዳለፈ ያምናሉ። ወደ ደቡብ መጓዛቸውን ቀጥለው በዋዲ አልራያን ባሉ ዋሻዎች ውስጥ ማርከዋል። እነዚህ ዋሻዎች በኋለኛው ዘመን በሮማውያን መከራ የሚደርስፋቸው ክርስቲያኖች መሸሻ መጠለያ ሆነው አገልግለዋል። ከዚያም ቤተሰቡ ሳዋዳ፣ አሰና፣ ዳይር አልባርሽ፣ ዳይር አቡ ሃኒስ፣ አስዩትን፣ አሲዩትን በማቋረጥ የግብፅ የመጨረሻው መንደር ከሆነው ዳይር ሪፋ ደርሰዋል። በዚህ የግብጽ መንደር እጅግ አስደናቂ የዋሻ ገዳም የሚገኝ ሲሆን የተገነባውም የቅዱስን ቤተሰብ ቆይታ ለመዘከር ነው። በርካታ ኢትዮጵያውያን ይህ ገዳም የሚገኝበት ስፍራ ኢየሱስ ወደ ጣና ሐይቅ የሚያደርገውን ጉዞ ከመጀመሩ በፊት ለመጨረሻ ጊዜ ረፍት ያደረገበት መሆኑን ያምናል። ወደ ቤት ጉዞ ምንም እንኳን በርካታ መረጃዎች ቅዱስ ቤተሰብ በመሐረክ መኖሩን ቢያመለክቱ በዚህ የነበራቸው ቆይታ ደስተኞች ከነበሩ በአባትና ልጅ መካከል በኢትዮጵያ ከተካሄደው ትንቢታዊ ግንኙነት በኋላ ወደ ቤታቸው እስራኤል እንዲመለሱ ጥሪ እስኪደርሳቸው ድረስ ኢየሱስና ቤተሰባቸው በመሐረክ መቆየታቸው አይቀሬነትን አምናል። የግብጽ ዮሴፍና ቤተሰቡ ሕፃኑን ይዘው ወደ ቤታቸው እንዲመለሱ ጥሪ እስኪደርሳቸው ድረስ በዚያችው የግብፅ መንደር መቆየታቸውን ከትበዋል። ነገር ግን ዮሴፍ ያንን ሁሉ በረሃ አቋርጦ የቤተሰቡንም ሕይወት ከአደጋ ጋር እያጋፈተ እዚያ ድረስ ያለ አንዳች ምክንያት ሊሄድ እንደማይችል መመርመር ያስፈልጋል። የሄሮድስ ወታደሮች ያን ያክል ርቀት አይከተሏቸውም፣ እግዚአብሔር ለሌላ ዓላማ ፈልጓቸው እንጂ ከሄሮድስ ለማስመለጥ ሲል ብቻ ያን ያክል ርቀት አያስጉዛቸውም ነበር። ኢየሱስም ይህን ያውቅ ነበር። ይህ ነው እንግዲህ ከቤታቸው ርቀው ያን ያክል ርቀት ወደ ደቡብ ለምን እንደተጓዙ ጥያቄ እንዳጭር ያደረገ የጉዞ ዋና ዓላማ ምንድን ነው? የኢየሱስና የቤተሰቦቹን ጉዞ አስመልክቶ በግብጽ ምርምር ያካሄደውና ምርት መጽሐፍ አዘጋጅቶ በርካታ ቅጂዎችን መሸጥ የቻለው ፖልፔሪ ከኔ ሐሳብ ጋር ይስማማል። ነገር ግን ዳይር ሪፋ የመጨረሻ መዳረሻቸው ስለመሆን አለመሆኑ ጥያቄዎች ሲነሱ ግምት ይመጣል። ኢየሱስ በግብጽ የተሰኘው የመጣፉ ዋነኛ ትኩረት ኢየሱስና እና ቤተሰቦቹ በግብጽ ስለነበራቸው ቆይታ ብቻ ነው። ለዚህም ነው የቅዱስ ቤተሰብ ጉዞ መጨረሻ መዳረሻ በመሐረቅ አቅራቢያ ሆኖ የሚቀርበው። አእምሮዬን የበለጠ በጥያቄ ተጠቀ። ይህን ያክል ረጅም ጉዞ ያደረጉት ከማን ሸሽት ነው? ስል ጠየቁ። መቼም እግዚአብሔር እንዲያለ በቂ ምክንያት እንዲባለ አድካሚና አደገኛ ጉዞ እንዲያልፉ አያደርጋቸውም። የግብጽ ኮፕቲክ ክርስቲያኖች መጻሕፍት የሚነግሩን ኢየሱስና ቤተሰቡ ከግብጽ ሳይሻገሩ ወደ አገራቸው እስራኤል መልስ ጉዞ መጀመራቸው ነው። ኢትዮጵያን ከለቀቁ በኋላ ወደ አሲት ተመልሰው ከዚያ ደግሞ ወደ ሙሐረቅ ተጉዟል። ዮሴፍም መልአኩ በሕልሙ መጥቶ ወደ እስራኤል እንዲመለስ የነገረው ከሙሐረቅ መሆኑን መጽሐፍ ያስረዳል። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና፣ ተነሳ፣ ሕፃኑንም እናቱንም ይዘ ወደ እስራኤል አገር ሂድ አለ። ማቴዎስ 2 ቁጥር 19 እስከ 21። በአባይ ወንዝ በማቋረጥ ከሜምፊስ ወደ አልባድራሽያን መሄዳቸው ይታመናል። ናዝሬት እስኪደርሱ ድረስም በማዲና ሄሊዮፖሊስ አድርገው በረሃውን በማቋረጥ እንደተጓዙ ይታመናል። ለዚህም ምክንያቱ በሄሮድስ ቦታ የነገሰው ልጁ አርኪለስን ፍራቻ ሲሆን፣ ወደ ኢየሩሳሌምም ያልሄዱት በዚህ የተነሳ እንደሆነ ይታመናል። እስራኤል ሕፃን በነበረ ጊዜ ወደድኩት እንዲመጣልኝም ከግብጽ ጠራውት። ሆሴ ምዕራፍ 11 ቁጥር 1። ዮሴፍ፣ ማርያምና ኢየሱስ ወደ እስራኤል ሲመለሱ ከሲራራ ነጋዴዎች ጋር ተቀላቅለው እንደሆነ ይታመናል። በዚህም ምክንያት ተደርጎ የሚቀመጠው የሄሮድስ ልጅ በቀል ሽሽት ነው። ከዚህ በተጨማሪ ነጋዴዎቹ የሚከተሉት የጉዞ መስመር አቋራጭ እና ቪያ ማሪስ ወይም የባህር መንገድ ተብሎ በሚታወቅ መንገድ ነው። የጎዳና ግብፅን ከደማስቆ የሚያገናኝ ነፃ ቀጠና ነበር። ጉልህ ልዩነት ያለው ኢየሱስና ቤተሰቡ በግብፅ ምን ያህል ጊዜ እንደቆዩ በሚሰነዘረው ግምት ላይ ነው። የኮፕቲክ ክርስቲያኖች በአጠቃላይ ጉዟቸው ሶስት ዓመታት እንደፈጀ ይናገራሉ። የሙስሊም ጸሐፍት ደግሞ ጉዞ ሰባት ዓመት እንደወሰደ ያምናል። በእኔ ግምት አጠቃላይ ግብፅ ውስጥ የተደረገው ጉዞ እና ወደ ኢትዮጵያ የተደረገውን ደርሶ መልስ ሲሰላ የሙስሊም ጸሐፍቱ ግምት ለውነት የቀረበው ሆኖ አግኝቸዋል። የሆነው ሆኖ ጉዞ የቱንም ያህል ጊዜና ርቀት ይፍሽ መለኮታዊ ዓላማውን የሰነቀ መሆኑ ላይ ምንም ጥርጥር አይኖርም። ክርስቶስ ኢየሱስ በምድር ላይ በሚመላለስበት ወቅት በተለይም በሕፃንነት ዘመኑ የሄሮድስ ስርወ መንግስት የሮማ አካል በመሆን እስራኤልን ቅኝ ግዛት ይገዛ ስለነበረ በወቅቱ የተወለዱ ሕፃናትን ለመግደል ያሳድድ ጀመር። ኢየሱስና እናቱ ማርያም ዮሴፍን ጨምሮ መሰደድ ግድ ሆነባቸው። ስለሆነም ብዙ ተቺዎች ወደ ግብፅ ተሰደዱ ነው የሚሉት፣ በርግጥ እውነትነት አለው። ሆኖም የተለያዩ የመጻሕፍት መረጃዎች በተለይ አሁን በመጽሐፍ ቅዱስ ያልተካተቱን ስንመረምር በግብፅ ምን እንደሰራ ምን ፍንጭ አይሰጡንም። አንድ የማውቀ ሰው። በእርግጥ ሕፃኑ ኢየሱስ ታምራትን ይሰራ ነበር ሲል ጠይቆኛል። በሌላ ቋንቋም ጥያቄውም ኢየሱስ ሕፃን ያለ አምላካዊ ኃይል ወይም መለኮት ያለው ተአምር ሰሪ ነበር ሲሆን፣ ምላሽም ስሜት የተቀላቀለበት እንደነበር ትዝ ይለኛል። በእርግጥ ሰውየው ሶዩ ኢየሱስ መለኮታዊ ኃይልን የተላበሰው እድሜው ከበሰለ በኋላ እንደነበር ሲነግረኝ ከመቼውም ጊዜ በባሰ ድንጋጤ ውስጤን ወረረ። ክፍል አምስት እዚህ ላይ ያበቃል። በሚቀጥለው በክፍል ስድስት እንገናኛለን። እስከዛው ቸር ሰንብቱት። ኢየሱስ ክርስቶስ በኢትዮጵያ ድርሰት ጂም ራንኪን፣ ትርጉም ይኩኖ አምላክ ታምሮ። ምዕራፍ አምስት ጉዞ በናይል መስመር ዮሴፍና ማርያም አሁን ስደተኞች ናቸው። ምንም እንኳን ኢየሱስ በግብፅ ስላለፈው ዘመን በመጽሐፍ ቅዱስ ላይ ባይጠቅስም የዓለም መድኃኒትን አስተዳደግ የሚያውቁ በርካታ አፈ ታሪኮችና የጽሑፍ ማስረጃዎች አሉ። ሆኖም አሁን አሁን በርካታ ተአማኒ የሆኑና ኢየሱስ በግብፅ የነበረውን ቆይታ የሚያመለክቱ ሰነዶች ይፋ እየሆኑ ነው። እኛም በጥራታችን በደረስ